ከአርባ በላይ ሀገራት የተውጣጡ 300 የሚሆኑ ተሳታፊዎች የተገኙበትና ለሶስት ቀናት የተካሄደው የአፍሪካ ኢቫሉዌሽን አሶሲሽን ጉባኤ ዛሬ ተጠናቋል። በጉባኤው በርካታ ሀገራትና ተቋማት ልምዳቸውን ያካፈሉ ሲሆን ኢትዮጵያም በተለይ የምዘና ስርዓትን ተቋማዊ ከማድረግ አንጻር የሰራችውን ስራ አስተዋውቃለች። ሀገራት እንዴት ነው ተቋማዊ እያደረጉት ያሉት? ይህን የምዘና ስርዓት ተቋማዊ ሆኗል ወይ? ኢንስቲትሽናላይዝ ተደርጓል ወይ? እንዲሁም ደግሞ ውሳኔ አሰጣጣችን አፍሪካን የሚመስል መረጃ ላይ መሰረት አድርጎ እየተሰራ ነው የሚለውን ብዙ ሀገራት የራሳቸውን ልምድ አቅርበዋል። እኛም እንደ ኢትዮጵያ በተለይ ደግሞ ኢንስቲትዩሽናላይዝ አድርገናል። ተቋማዊ ነው። በፕላንና ልማት ሚኒስቴር እንዲሁም ደግሞ በዘርፍ ሚኒስትሪስ የሞኒተሪንግ ወይም ደግሞ የክትትልና ምዘና ስርዓት እንዲጠናከር ስራዎች እየተሰሩ ነው። ጠንካራ የምዘና ስርዓት በመገንባት ሂደት ውስጥ በርካታ ባለድርሻ አካላት ይገኛሉ። ታዲያ እነዚህ ባለድርሻ አካላት በጋራ እንዲሰሩ ማድረግና ሁሉም አገር ባለው ነባራዊ ሁኔታ ላይ በመመስረት የሚዘረጋው የምዘና ስርዓት ለጠንካራ ፖሊሲና ለተገቢ ውሳኔ ትልቅ አቅም የሚፈጥር ነው። በውስጡ በርካታ ባለድርሻ አካላትና ይዘቶች አሉት። ጥሩ ነገሩ ምንድን ነው? በጋራ እንዲሰሩ ማድረግ ይቻላል። ሁሉም ሀገር የየራሱ የሆነ ስርዓቱን የሚዘረጋበት መንገድ አለው። አንድ ሀገር ከአንድ ሀገር ጋር ተመሳሳይ የሆነ መንገድ ሊኖሩ አይችልም። በመሆኑም ሁሉም ሀገር በብሔራዊ ደረጃ መሬት ላይ ያለውን እውነታ መሰረት በማድረግ የምዘና ስርዓት ሊኖረው ይገባል። በርካታ ልምድ ያላቸው ባለሙያዎችን ይፈልጋል። ሀገራዊ ነባራዊ ሁኔታን ያገናዘበ ግልጽ የሆነ አመላካሽ ሊኖረውም ግድ ይላል። በበርካታ የአፍሪካ ሀገራት ላይ ያለውን የቴክኖሎጂ ክፍተትን መሙላት ያስፈልጋል። በተጨማሪም ከታችኛው እርከን አንስቶ እስከ ብሔራዊ ማዕቀፍ ድረስ የምዘና ስርዓቱን የምንለካበት አሰራር ሊኖርም ይገባል። የምዘና ስርዓት ጠንካራ መሰረት እንዲኖረውና አስፈላጊውን ውጤት እንዲያስገኝም በፖሊሲ መደገፍ ተገቢ ነው። ከዚህ ረገድ ኢትዮጵያ ፖሊሲውን በማዘጋጀት ላይ የምትገኝ ሲሆን ከዚህ ጉባኤም ጠቃሚ ግብአቶችን አግኝታለች። ድራፍት የሆነ የኢቫሉዌሽን ፖሊሲ ወይም የምዘና ፖሊሲ አዘጋጅተናል። ትናንት በነበረው ሴሽን ቀርቦ ውይይት ተደርጎበታል። ለእሱም ግብአት አግኝተናል። ይሄም አንዱ ኦብጀክቲቭ ነበረ፣ እንደዚህ ግብአቶችን ማግኘትና ከሌሎች እንዴት ነው ፖሊሲ ፍሬምወርክ ለዚህ የምዘና ስርዓት ማዘጋጀት የቻሉት የሚሉትን ከተለያዩ ሀገራት ልምድ በማግኘት ቀጣይ ሁሉም ስቴክ ሆልደርስ የመንግስትም፣ የፕራይቬትም እንዲሁም ደግሞ የሪሰርች ተቋማትም ሌሎችም አካላት በተለይ የምዘና ስርዓትን ከማጠናከር አንጻር የሚመለከታቸው ስቴክ ሆልደርስ የራሳቸው ሚና የተቀመጠበት ፖሊሲ ነው። በዚህ መልኩ በየአገሩ ጠንካራ የምዘና ስርዓትን መዘርጋት አፍሪካ ለያዘችው የ2063 አጀንዳ መሳካትም የሚኖረው ፋይዳ ቀላል የሚባል አይደለም። ለአጀንዳ 2063 ጠንካራ የሆነ የምዘና ስርዓት የግድ ያስፈልጋል። ምክንያቱም እንደ አህጉር ያለን ራዕይ በራሳችን ዜጎች ሰላሟ የተረጋገጠና የበለጸገች አፍሪካን መገንባት ነው። በቅድሜ የራስን ትግል ማሸነፍ ያስፈልጋል። ዓለም ማን እንደሆንና ማንን እንደወከለን እንዲረዳን እንደ አህጉር የራሳችን የክትትልና የምዘና ስርዓት ሊኖረን ይገባል። ጉባኤው በርካታ ባለድርሻ አካላት የተገኙበት እንደመሆኑ ጠንካራ የእርስ በርስ ግንኙነት ለመፍጠር እድል የፈጠረም ነበር። ከዚህ ባለፈም የአፍሪካ አጀንዳ 2063ን ተግባራዊ ለማድረግ የድጋፍ ስምምነትም ተደርጓል። የአፍሪካ ኢቫሉዌሽን አሶሴሽን የአፍሪካ 2063 አጀንዳ በመረጃ ላይ ተመስርቶ የሚተገበር እንዲሆን ድጋፉን ለመስጠት ቁርጠኛ ነው። ከዚህ ረገድ ከአፍሪካ ህብረት ጋር በጋራ መስራት እንፈልጋለን። ዛሬም በአጠቃላይ አህጉሩ እንዴት ጠንካራ የምዘና ስርዓት እንዲኖር በጋራ መስራት እንችላለን በሚለው ላይ ተመልክተናል። በተጨማሪም የ2063 የአፍሪካ አጀንዳ የእኛም አጀንዳ ማለት ሲሆን በመረጃ ለመደገፍም ተስማምተናል። ዴቨሎፕመንት ፓርትነርስ አሉ በርካታ የሆኑ ፋይናንሻሊም ቴክኒካሊም ሰፖርት ሊያደርጉ የሚችሉ፣ ይሄንን የምዘና ስርዓት ከማጠናከር አንጻር የመንግስት ተቋማትም አሉ እዚህ የተሳተፉ። ስለዚህ የተሻለ አንድነት፣ የተሻለ ቅንጅት ፈጥሮ ነገ ይሄን ጠንካራ የምዘናና የክትትል ስርዓት ለመፍጠር የዚህ ኢቨንት አንዱ ኦብጀክቲቭ ነበር። እሱንም ሰክሰስፉሊ በነበሩት አጠቃላይ ሶስት ቀናት አቺቭ ማድረግ ችለናል ወይም ማሳካት ችለናል ብለን እናስባለን።